ስፔናዊው የ18 ዓመት ኮኮብ ላሚን የማል ካጋጠመው ጉዳት አገግሞ ወደ ሜዳ ሊመለስ እንደሆነ ተነገረ። በብሔራዊ ቡድን ግዳጅ ስፔንን ለማገልገል ጥሪ ቀርቦለት በሄደ ወቅት ባጋጠመው ጉዳት ምክንያት ባለፉት ሳምንታት ባርሴሎናን ማገልገል የተሳነው ላሚን የማል በሳምንቱ መጨረሻ ባርሴሎናዎች በሜዳቸው የባስኮን ቡድን ሪያል ሶሴዳድን በሚያስተናግዱበት ጨዋታ ላይ በአንስፊሊክ የቡድን ስብስብ ውስጥም እንደሚካተት በስፋት እየተነገረ ይገኛል በአውሮፓ ሻምፒየንስ ሊግ ተጠባቂ የጨዋታ መርሃ ግብር ባርሴሎናዎች የአምናን የውድድሩን ሻምፒዮን ፓሪሰን ጀርሜንን ሲገጥሙ ላሚን ያማል በቋሚነት ለካታላኑ ክለብ ግልጋሎትን ሊሰጥ እንደሚችል የተገለጸ ሲሆን ይህም ዜና በጉዳት እየታመሰ ለሚገኘው የኔሪካው ፓሪሰን ጀርሜን መልካም ዜና አይመስልም። ላሚን ያማል ብቻ ሳይሆን አሌሃንድሮ ባልዴም ከጉዳት የተመለሰ ሲሆን ባለፉት ሁለት ቀናቶች ውስጥ ከቡድኑ ጋር ልምምድ ማድረግም ችሎ ነበረ። ትላንትና ምሽት ሪያሎ ቬዶን ባርሴሎናዎች ሶስት ለአንድ በረቱበት ጨዋታ ተቀይሮ የወጣ ያወጣው ራፊኒያ ምንም አይነት ጉዳት እንዳላስተናገደ የተነገረ ሲሆን ምቾት አለመሰማት ብቻ ነበር ያጋጠመውም ተብሏል። የአውሮፓ እግር ኳስ ዋና አስተዳዳሪ የሆነው ዩኤፋ የእስራኤል ብሔራዊ ቡድንን ከአውሮፓ እግር ኳስ ለማገድ በሚል ከሀያ አባላቶቹ ጋር በመሆን ድምፅ ለማሰባሰብ ዝግጅት ላይ መሆኑ ተነገረ። በጋዛ እየተደረገ ባለው ጦርነት ሳቢያ የእስራኤል ብሔራዊ ቡድን ልክ እንደ ራሽያ ሁሉ ከእግር ኳሱ መታገድ አለባት የሚሉ በርካታ ሀሳቦች ባለፉት ቀናቶች ላይ እየተሰሙ ሲሆን ሲሆን ዩኤፋም ይህንን ጉዳይ ላይ ማጤን ከጀመረ ቀናቶች ተቆጥሯል። የእስራኤል ብሔራዊ ቡድኑ አሁን ላይ ባለም ዋንጫ ማጣሪያ ጨዋታዎች እያደረጉ ሲሆን በመጪዎቹ ጊዜያቶችም ላይ ከጣሊያንና ከኖርዌ ጋር ተጠባቂ ጨዋታዎቻቸውን የሚያደርጉ ይሆናል። አሁን ካለው ሁኔታ አንጻር ግን የእስራኤል ብሔራዊ ቡድን ከእግር ኳሱ አለም ለመታገድ ቅርብ እንደሆነ ብዙ ድምፅ ሰጪዎች ይህንን ጉዳይ ሊደግፉ እንደሚችሉ መረጃዎች ያሳያሉ። የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ኤሪክ ካንቶና ከሳምንት በፊት በዚህ ጉዳይ ላይ እንዲህ ሲል አስተያየቱን ሰጥቶ ነበረ ሩሲያ በዩክሬን ላይ ወረራና ጦርነት ጦርነ ከጀመረች ከአራት ቀናት በኋላ ፊፋና ና ዩኤፋ ሩሲያን አግደዋል አምነስቲ ኢንተርናሽናል የዘር ማጥፋት ወንጀል ብሎ የጠራውን አሁን 716 ቀናት የፈጀ የእስራኤልና ና የፍልስጤም ጥቃትን ቀጥሎ አሁንም በዓለም አቀፍ የእግር ኳስ ውድድሮች ላይ እንድትሳተፍ ተፈቅዶላታል ለምንድን ነው የተለያዩ መመዘኛዎች ለእስራኤልና ለሩሲያ የሚቀርቡት ሲልም ጠይቋል ፊፋና ዩኤፋ እስራኤልን ማገዳል ለባቸው ሲልም አስተያየቱን ሰጥቷል። አንጋፋው የተከላካይ አማካኝ ሰርጂዮ ቡስኬትስ በሜጀር ሊግ ሶከር የአመቱ መጠናቀቂያ ላይ ራሱን ከእግር ኳሱ አለም እንደሚያገል ተረጋግጧል። ከድንቅ የላማሲያ ምርቆች መካከል የሚቆጠረው ሰርጂዮ ቡስኬትስ በእግር ኳስ ህይወቱ ለበርካታ አመታት የካታላኑን ቡድን ባርሴሎናን ማገልገል የቻለ ሲሆን በርካቶች በአማካኝ ስፍራው ላይ ከአንድሬስ ኢኔስታ እና ከዣቪ ጋር የነበረውን ድንቅ ጥምረት ያስታውሱታል። ከባርሴሎና ጋር ዘጠኝ የአውሮፓ ሻምፒየንስ ሊግ፣ ሰባት ኮፓ ዴላሬ፣ ሶስት የአውሮፓ ሻምፒየንስ ሊግ ክለቦች የክለቦች የዓለም ዋንጫ እንዲሁም ሶስት የዩኤፋ ሱፐር ካፕና የስፔን የንጉስ ዋንጫዎችን ማሸነፍ የቻለ ሲሆን ከስፔን ብሔራዊ ቡድን ጋር በ2010 የዓለም ዋንጫን እንዲሁም ደግሞ በ2012 የአውሮፓ ዋንጫን ማሸነፍ ችሏል። ቡስኬትስ በእግር ኳስ ታሪክ በሚጫወትበት ቦታ ምርጥ ከሚባሉ ተጫዋቾች ተርታ መሰለፍ የቻለ ተጫዋች ሲሆን ለበርካታ አማካኞችም ካለው ድንቅ ዲሲፕሊንና ብቃት አንጻር እንደ አራያ ይታያል። ሰርጆ ቡስኬትስ ራሱን ከእግር ኳሱ አለም እንደሚያገል ካረጋገጠ በኋላ በርካ በርካታ ተጫዋቾች መልካም ምኞታቸውን በቀጣይ ህይወቱ ላይ ሲመኙለት ተሰንብቷል።